አሳዛኝ የትራፊክ አደጋ በአማራ ክልል ጨፋ ሮቢት ከተማ በደረሰው የከፋ የትራፊክ አደጋ የአስር ሰዎች ህይወት ማለፉ ተዘግቧል። በአማራ ክልል ኦሮሞ ብሔረሰብ አስተዳደር ዞን ጨፋ ሮቢት ከተማ ጃራ ድልድይ አካባቢ ነው። ስልሳ ሰዎችን አሳፍሮ ሲጓዝ የነበረ አንድ የህዝብ ማመላለሻ ተሽከርካሪ ከባድ ጭነት ከጫነ ተሽከርካሪ ጋር በመጋጨቱ አደጋው የደረሰው። የሟቾች ቁጥር እስካሁን የአስር ሰዎች ሕይወት ማለፉን የተረጋገጠው የከተማው ከንቲባ አቶ ሰይድ መሐመድ እንዳስታወቁት በርካታ ሰዎች ላይ ከባድ ጉዳት የደረሰ ሲሆን የሟቾች ቁጥር ሊጨምር እንደሚችል ስጋታቸውን ገልጸዋል። ጉዳቱ የደረሰባቸው ተሳፋሪዎች በአቅራቢያው በሚገኝ ጨፋ ሮቢት ሆስፒታል የህክምና እርዳታ እየተደረገላቸውም ይገኛሉ። ለሟች ቤተሰቦች መጽናናት እንመኛለን።

በአማራ ክልል ጨፋ ሮቢት ከተማ በደረሰው የከፋ የትራፊክ አደጋ የአስር ሰዎች ህይወት ማለፉ ተዘግቧል። በአማራ ክልል ኦሮሞ ብሔረሰብ አስተዳደር ዞን ጨፋ ሮቢት ከተማ ጃራ ድልድይ አካባቢ ነው ስልሳ ሰዎችን አሳፍሮ ሲጓዝ የነበረ አንድ የህዝብ ማመላለሻ ተሽከርካሪ ከባድ ጭነት ከጫነ ተሽከርካሪ ጋር በመጋጨቱ አደጋው የደረሰው። የሟቾች ቁጥር እስካሁን የአስር ሰዎች ህይወት ማለፉን የተረጋገጠው የከተማው ከንቲባ አቶ ሰይድ መሐመድ እንዳስታወቁት በርካታ ሰዎች ላይ ከባ ከባድ ጉዳት የደረሰ ሲሆን የሟቾች ቁጥር ሊጨምር እንደሚችል ስጋታቸውን ገልጸዋል። ጉዳቱ የደረሰባቸው ተሳፋሪዎች በአቅራቢያው በሚገኝ ጨፋ ሮቢት ሆስፒታል የህክምና እርዳታ እየተደረገላቸውም ይገኛሉ። ለሟች ቤተሰቦች መጽናናት እንመኛለን።